ሰላም ጤና አይስጥልን፣ ክብራትና ክብራን፣ የግሪላ ቲዩብ ተከታታዮች። ዛሬ እንግዲህ በአንድ ጉዳይ ይመተናል። ሊቨርፑል በዚህ የክረምቱ የተጫዋቾች ዝውውር ገበያ ወደ ቡድኑ ከቀላቀላቸው ተጫዋቾች መካከል አንደኛው ከባይር ሌቨርኩሰን ሊቨርፑልን የተቀላቀለው የፍሎሪያን ቬት ጉዳይ አንደኛው ሆኗል። ይህ ተጫዋች ውድ በሆነ ገንዘብ ወደ ሊቨርፑል ከመግባቱ ባለፈ የዚህ ተጫዋች ወደ ሊቨርፑል መምጣት ምን ፋይዳ አለው፣ ተጫዋች ውስጥ ማን ነው፣ እንዲሁም ደግሞ እጅግ አስደናቂ የሆነ የእግር ኳስ እድገቱስ ውስጥ እንዴት ይገለጻል የሚለው የበርካቶች መነጋገሪያ ጉዳይ ሆኗል። ዛሬም በቅሪላ ቲዩብ ዝግጅታችን ስለ ፍሎሪያን ቬት የምንላችሁ ይኖራል በእርግጥ በጀርመንኛ ተናጋሪዎች ዘንድ ስሙ ሲጠራ ፍሎሪያን ቬት ተብሎ እንደሚጠራ ይነገራል። ነገር ግን ቀጥተኛ እንግሊዝኛ የሚናገሩ ነው የሚያነቡ ዊርስ የሚል ትርጉም እንዳለ ይታወቃል። ፍሎሪያን ሪቻርድ ቬት መጠሪያ ስሙ ነው። ግንቦት ሦስት ቀን 2003 እንደ ጎርጎሮሳያኑ የዘመን ቀመር መወለዱ ታሪኩ ላይ ተጽፎ ይገኛል። ሰሞኑን ባለመገናኛ ብዙሃን በትልቁ መነጋገሪያ የሆነውና እኛም በዛሬ ርዕሰ ጉዳያችን እንድንመለከተው ያስገደደን ጉዳይ የሊቨርፑል እግር ኳስ ቡድን ለዚህ የ22 ዓመት ጀርመናዊ እግር ኳስ ተጫዋች 116 ሚሊዮን ፓውንድ የዝውውሩ ዋጋ በማውጣት ተጫዋቹን ወደ ክለቡ ያመጣበት ጉዳይ እንደሆነ ልብ ይሏል። ልክ ጁን 20 ወይም ደግሞ ሰኔ 20 ቀን እንደ ጎርጎር ሳይኖች ዘመን ቀመር አቆጣጠር ይህ ተጫዋች ወደ ሊቨርፑል መሄዱ ተነግሯል። ምናልባት ወደ ሊቨርፑል ክለብ መምጣቱ ምን ምን ጉዳዮችን ሊፈጥር ይችላል? በሊቨርፑል ቤት የፍሎሪያን ዊት መምጣት ምን የተሻለ ነገር ሊያመጣ ይችላል የሚለው ትልቁ ጥያቄ እንደሆነ ነው እየተነገረ የሚገኘው። እኛም በዚህ ተነስተን የተለያዩ ጸሐፍት የእግር ኳስ ተንታኞች፣ እና የእግር ኳስ አዋቂዎች ያሉትን ይዘንላችሁ ቀርበናል፣ ለእናንተ ለተከብራችሁ የቅሬላ ቲዩብ ተከታታዮች። ፍሎሪያን ቪርትዝ ምናልባትም ወደ እግር ኳስ ባይሳብ ኖሮ ምን ሊሆን ይችላል የሚል ጥያቄ ካለ ምንም አማራጭ የለውም ማለት መልሱ ሊሆን ይችላል። በፖሄም ጀርመን የተወለደው ቪርትዝ እግር ኳስ ከሚወደድበት ቤተሰብ ያደገ እንደሆነ ነው የሚነገረው። አባቱ ሃንስ ዮዋኪም የቀድሞ እግር ኳስ ተጫዋች እና ኋላ ላይ ደግሞ የወጣቶች አሰልጣኝ በመሆን አድጓል። እንዲሁም ደግሞ እህቱ ጁሊያኔ ለፕሮፌሽናል ደረጃ በጀርመን የፍራውን ቦንዶስሊጋ ሊጋ የሴቶች ውድድር ላይ ተሳተፍ እንደነበረ ይታወቃል። ከዛ ጀምሮ እንግዲህ እግር ኳስ በነ ፍሎሪያን ቬት ቤት እየተወደደ መጥቷል። ከዛ በኋላ የእግር ኳስ ኤንቫይሮንመንትና አካባቢን እየለመደ የመጣው ተጫዋቹ ገና የሰባት አመት ታዳጊ እያለ እግር ኳስ መጫወት ለምደዋል ኤፍሲ ኮሎኒንም መቀላቀል የቻለበት አጋጣሚ ተፈጥሯል። አስራ አራተኛ አመቱ ላይ በሚደርስበት ጊዜ በእግር ኳስ በጣም የተሳበው ተጫዋች የ ከደቡብ ኮሪያ ናሽናል ወጣት ቡድን ጋር ወይም ደግሞ ከደቡብ ኮሪያ ብሔራዊ ወጣት ቡድን ጋር በተደረገ ጨዋታም ለሀያ ደቂቃዎች የመጫወት እድል አግኝቶ ነበር። በወቅቱ በእርግጥ ማርክስ ዱን የያዙት ቡድን ስድስት ለአንድ በሆነ ውጤት በኮሪያ ቡድናቸው ቢሸነፍም የመጫወቻ ደቂቃ እድል የተሰጠው ፍሎሪያን ውት ግን እጅግ ድንቅ ብቃቱን አሳይቶ በርካቶች ስለሱ ገና በጨቅላ ግድሜው እንዲናገሩለት አድርጓል። ከዛ በኋላ ቀጥተኛ ጉዞ ያደረገው ወደ ባይ ለቨርክሰን እንደሆነ ይታወቃል።

እጅን ባፍ የሚያስጭኑ ድንቅ ድንቅ ተስጦችን ማሳየት የቻለ ተጫዋች ሆኗል። ምናልባትም የወጣቱ የቡንዶስ ሊጋ ተሰላፊ በመሆን በ17 ዓመት ከ15 ቀኑ የመጀመሪያ የተሰላፊነት እድል ያገኘበት አጋጣሚ አለ። እንግዲህ በጀርመን ቡንዶስ ሊጋ ታሪክ በወጣትነቱ የተሰለፈ ብቻ ሳይሆን በወጣትነቱ ጎል ማስቆጠር የቻለ ተብሎ ስሙ በክብር መዝገብ ላይ ወይም ደግሞ በሪከርድ መዝገብ ላይ እንደተጻፈ ይነገራል። በ2002 እንደ ጎርጎዶስ የዘመን ቀመር የኤሲኤል ጉዳት ገጥሞት ነበር። ከዛ በኋላ ራሱን አሻሽሎ እጅግ ድንቅ ተጫዋች መሆኑን አሳይተዋል። በተለይም ሌቨርኩስን የታሪካዊውን የዶሜስቲክ ደብል ባለ ውጤት ሲሆን 2024 ላይ 18 ጎሎች እና 20 አሲስት ባንድ የውድድር ዘመን ነበረው። ክሬቲቪቲው እጅግ የተለየ የስራ ባህሪውም የሚደነቅ ሆኖ ይነገራል። 22 22ኛ ዓመቱ ላይ የሚገኘው ተጫዋች ወደ ሊቨርፑል ሪከርድ ብሬኪንግ ወይም ደግሞ ክብረ ወሰን ነቅናቂ በሆነ ገንዘብ መዘዋወሩ ብቻ ሳይሆን ምናልባትም ያለው የታክቲካል ኢንተለጀንስ እና የጨዋታ መንገዱ እንዲሁም ደግሞ ሂዩሚሊቲው ፈረንጆች በዚህ ቃል ይገልጹታል። እንዴት ሊሆን ይችላል ወይም ደግሞ በዚህ ደረጃ በዚህ ዕድሜ እንዴት ሊገለጽ ይችላል የሚለው ትልቅ ነው ሲሉ በርካቶች ጥያቄዎቻቸውን እያቀረቡ ይገኛሉ። ፍሎሪያን ወደ አታኪንግ ሚድፊልደርነት ከመጣ በኋላ ምን ሊፈጥር ይችላል፣ በሊቨርፑል ቤት የሚለውን ከመመልከታችን በፊት ስለሱ የእግር ኳስ አዋቂዎችና እግር ኳስን የሚጽፉ የሚናገሩ ምን ብለዋል የሚለው መመልከቱ ጥሩ ይመስላል። ቴክኒካል በጣም ጥሩ መሆኑ በእግር ኳስ ተጫዋችነት ዘመኑ የበለጠ ስኬታማ እንዲሆን ያደርጓል። በታክቲካል ኢንተሊጀንሱ ደግሞ የታክቲክ መረዳት ብቃቱ እና ከአሰልጣኞች ጋር ያለው መናበብ እጅግ አስደናቂ ነው ተብሏል። እንዲሁም ደግሞ የክሬቲቪቲ የፈጠራ አቅሙም በጣም ከፍተኛ እንደሆነ ይነገራል። በየትኛውም የጨዋታ መንገድ በሚከተሉ አሰልጣኞች ስር ቢሆን እንኳን በፍሎሪያን ቤት እጅግ አስደናቂ ብቃት አለው የሚሉ በርካቶች ናቸው። በግራ በኩል የአስር ቁጥር ሚና ላይ ተሰልፎ መጫወት ይችላል። በ3421 አስተላለፍ እንዲሁም ደግሞ በ3412 አስተላለፍ ላይም ሴንትራል ፕላይሜከር ሆኖ መጫወት ይችላል። በቀኝ ሃፍ ስፔስ የመጫወት ችሎታም አለው እነኚህን መጫወት ይችላል። እንደገና ደግሞ ችሎታም አለው እነኚህን እንግዲህ አሰልጣኞች በሚሰጡት ፖዚሽን ስኬታማ ሊሆን ይችላል ሲሉ በርካቶች ግምታቸውን ሰጥተዋል። ተጫዋች በተለያየ መንገድ ሊገለጽ ይችላል ብለው በርካቶችም ተናግረውለታል። ፍሎሪያን ቪትስ፣ አንደኛው የፓሲንግ እና የቪዥን ጉዳይ ነው። እንግዲህ አንድ ተጫዋች ጥሩ ፓሰር ለመሆን ጥሩ እይታ ያስፈልገዋል። የሜዳው ክፍል፣ የቡድን አጋሩ አቋቋም፣ የተጋጣሚ ቡድን አቋቋምን ተመልክቶ በጥቂት ሰከንዶች ውስጥ እጅግ ምርጥ የሆኑ ኳሶችን ለስኬት የሚያደርሱ ኳሶችን ማቀበል የአንድ ተጫዋች ትልቅነትና እንዲሁም ደግሞ ተስጦ፣ ችሎታ፣ ንቃትንም የሚይዝ ነው ይላሉ የዘመናዊ እግር ኳስ ተንታኞች። ይህን ተከትሎ ምናልባትም ፍሎሪያን ቬት እጅግ አስደናቂ የሚባል ብቃት ላይ ይገኛል። የፓሲንግ እና የቪዥን ወይም ደግሞ የኳስ ማቀበልና የእይታ ጥበቡ ላቅ ያለ በጣም ፈጣን የሆነ ተጫዋች ነው ሲሉ በርካቶች ሀሳባቸውን ሰጥተዋል። በጣም ታይት በሆነ ቦታ ላይ ኳስ እንዴት እንደሚያቀብል የኳስ ንክኪው፣ እንዲሁም ደግሞ የቡድን አጋሮቹ ነጻ ሆነው እንዲቆሙ የሚያደርግበት እና ለተጋጣሚ ቡድን ተጫዋቾች እጅግ አስቸጋሪ የሚሆንበት ምክንያት ነው። እንዲሁም ደግሞ ሌላኛው የእሱ ጥንካሬ ተደርጎ ሊነሳ የሚችለው ሙቭመንት እና ድሪብሎ ከኳስ ጋር ወይም ኳስ እየነዳ ሲሄድ ያለው እንቅስቃሴ የዚህ ተጫዋች መገለጫ ነው ሲሉ በርካቶች ይነገራሉ። ከኳስ ጋር ያለው ሂደት እንዲሁም ደግሞ ድሪብል እያደረገ የተዘጉ መስመሮችን ከፍቶ ለማለፍ የሚሄድበት መንገድ ድፍረቱ ና ወኔው የፍሎሪያን ቪትስ መገለጫ ነው። ይህ ተጫዋች የጎል ትሬት ወይም ደግሞ የግብ ድል በመፍጠር ረገድም በተቃራኒ ቡድን ተጫዋቾች የሚፈራ ነው ሲሉ በርካቶች አሳብ ሰጥቷል። ይህንንም ለማሳየት 18 ጎሎች እና 20 ግብ ድሎችን በ2023/24 የውድድር ዘመን መፍጠር የቻለበት አጋጣሚ አስደናቂ ነው። የተጫዋች በሳጥን ውስጥ ከሳጥን ውጭ የሚገኙ ድሎችንም ሁለቱንም እግሮቹን በመጠቀም ወደ ጎልነት የመቀየር ሬቱ ከፍተኛ ነው። ሌላኛው ቨርሳታሊቲ ነው። ቨርሳታሊቲ ለአንድ በሱ ቦታ ላይ ለሚጫወት እና በሱ እድሜ ላለ ተጫዋች የወደፊት የእግር ኳስ ህይወቱ ላይ የበለጠ ስኬታማ ሆኖ እንዲቀጥል ትልቅ እድል የሚሰጥ እንደሆነ ይታወቃል። ከዚህ ጋር ተያይዞ እንግዲህ ፍሎሪያን ቤት ሁለት እግሩን መጠቀሙ እንደገና ደግሞ በተለያዩ ቦታዎች ላይ የመጫወት አቅም መኖሩ ለአሰልጣኞች እንደ ትልቅ ዕድል ሊቆጠር ይችላል። ለምሳሌ ፍሎሪያን ቬትስ ወደ ሊቨርፑል ሲመጣ ሊቨርፑሉ አሰልጣኝ አርነስሎት አንድ ነገር ተናግረው ነበረ። እንደሚታወቀው ትሬንት አሌግዛንደር አርኖልድ ሊቨርፑል የለቆ ወደ ሪያል ማድሪድ ሄዷል። ለትሬንት አሌግዛንደር አርኖልድ ምትክ ይሆናል የሚል አይነት ሀሳብ ሰጥተዋል። ይሄ ደግሞ ምናልባትም አርነስሎት ይህንን ተጫዋች ቨርሳታይል መሆኑን ተከትሎ በተለያዩ አማራጮች ሊጠቀሙት ይችላሉ የሚል አንድምታ የሚሰጥ ነው። ወይም ደግሞ ሁለገብ መሆኑ ጋር ተያይዞ ልጁ የእሳቸውን ክፍተት ሊሞላ ይችላል የሚል ሀሳብ አለ እየተባለ ነው የሚገኘው። ምናልባት አሁን ፍሎሪያን ቬት ወደ ሊቨርፑል መጥቷል አርኔስሎት ከሊቨርፑል ጋር ሻምፒዮን ሆኗል ዘንድሮ የፕሪሚየር ሊጉ ምናልባት ይህንን ተጫዋች ሲያመጡ በሊቨርፑል ቤት ምን አይነት የታክቲካል ሮል ተጠቅመው በምን አይነት ቦታ ላይ ሊጠቀሙት ይችላሉ የሚለው ትልቁ ጥያቄ ተደርጎ ሲነሳ ነበር አራት ሁለት ሶስት አንድ ወይም ደግሞ አራት ሶስት ሶስት አጫወት ላይ ምናልባትም የሴንትራል አታኪንግ ሚድፊልደር የአስር ቁጥር ሚናን ወይም ደግሞ ሌፍት ሳይድ ፕላይ ሜከር ሆኖ ሊጫወት ይችላል የሚሉ ሀሳቦች እየተሰጡ ይገኛሉ በተለይ ደግሞ በጠባብ ቦታዎች ላይ ኳስን ነክቶ ማለፍ ወይም ደግሞ ኳስን መፍጠር አቅሙ ከፍተኛ መሆኑ አማካይ ክፍሉ ሊንክ በማድረግ ከአጥቂው ጋር የማገናኘት ችሎታውም እጅግ የተለየ መሆኑ ምናልባትም በሊቨርፑል ቤት አሰልጣኝ አርኔስሎት እነኝም ቦታዎች እንዲጠቀም እድል ሊሰጡት ይችላሉ ተብሎ ይጠበቃል። ወይም ደግሞ ለክለቡ ግልጋሎ ሊሰጥ ይችላል። የክሬቲቪቲ እና የኮንትሮል ጉዳይ ነው። ፍሎሪያን ቬት እድሎችን በጣም የመፍጠር ሂደት እንዳለው ይታወቃል። ከዛ ባለፈ ደግሞ በባ ሰር ለቨርኩሰን በነበረበት ጊዜም የኳስን እያሳደገ የቡድኑ የፈጠራ አቅም ከፍ እንዲል የሚያደርግበት መንገድም እጅግ የተለየ እንደሆነ ይነገርለታል እና ምናልባትም ፕሮግሬሲቭ ፓሶቹ ከፍ እያሉ ከመሄዱ ጋር ተያይዞ እና እጅግ ለፊት አጥቂዎች የሚፈጥረው መንገድ ከፍተኛ መሆኑን ተከትሎ ምናልባትም ሞሐመድ ሳላ እጅግ የተለየ ብቃት ሊኖረው ይችላል ወይም ደግሞ የተሻለ አጋዥ አገኘ ተብሎ ሊነገር ይችላል የሚሉ ብዙዎች ሀሳብ እየሰጡ ይገኛሉ። ምናልባት በአማካይ ቦታ ላይ ሊቨርፑል እንደ አሌክሲስ ማካልስተር እንዲሁም ደግሞ ሪያን ግራቨም የመሳሰሉ ዶሚኒክ ሶቮስ ላይን የመሳሰሉ ተጫዋቾች አሉ። ከእነሱ ጋር ተጣምሮ ይጫወታሉ የማንንስ ቦታ ይወስዳል የሚለው አሁንም አርኔስሎት ምላሽ ያልሰጡበት ግን ደግሞ በርካቶች በተደጋጋሚ እያነሱት ያለው ጥያቄ እንደሆነ ይታወቃል። የፍሎሪያን ቬን ጉዳይ ሲያነሱ እሱ የላግጀሪ ተጫዋች ነው ቡድኑን በጣም ወደ ስኬት በማሳደግ ላይ ከፍተኛ የስራ ውጤት ያለው ተጫዋች ነው ብሎ በርካቶች ይገልጹታል። ባየር ሌቨርኩሰን ላይ ባለፉት የውድድር ጊዜያት ያሳየውን ብቃትም እያነሱ ለቡድን ምቾታማ ጉዞ ወይም ደግሞ የተመቻቸ ጉዞ አቅም ያለው ነው ሲሉ ተናግሯል። ሌላኛው የፍሌክሲቢሊቲ ጉዳይ ነው የሚነሳው። ስሎት እንደሚታወቀው በፎልስ ናይንስ እና ደግሞ በሁለት አስር ቁጥሮች መጠቀም የሚችሉ ሰው መሆኑ ተመልክተናል። ይህን ተከትሎ ምናልባትም ፍሎሪያን ቬት እነኝህን ሚናዎች ቨርሳታሊቲ የእሱን ቨርሳታሊቲ ሁለገብነት እንዳለ ሆኖ ሊጠቀሙ ይችላሉ ተብሏል። ዊዝድሮውን ፎርዋርድ ወይም ደግሞ በኢንቨርትድ ዊንገር ሚና ተጫዋቹ ልናገኘው እንችላለን ሲሉ በርካቶች ሀሳባቸውን እየሰጡ ይገኛል። ምናልባትም የሊቨርፑል ፕሬሲንግን የፍሎሪያን ቪት መምጣት በምን መልኩ ሊቀይረው ይችላል? የፕሬሲንግና ትራንዚሽንን ከፍ ሊያደርገው ይችላሉ የሚሉ ጥያቄዎችን በተደጋጋሚ እየተነሳ ይገኛል። በተለይ ደግሞ አሰልጣኝ አርኔ ስሎት ለሚከተሉት የጨዋታ መንገድ ተጫዋቹ ትልቅ አቅም ሊፈጥር ይችላል። ሌቨርኩሰን በነበረበት ጊዜም ያንን ሂደቱን ወይም ደግሞ ያሉትን ሪከርዶች መመልከት በጣም ጥሩ ነው ብሎ መናገር ይቻላል። ፍሎሪያም ፍሎሪያን ቬትስ በተለይ የፕሬሲንግ ደረጃው ከፍ ያለ ተጫዋች እንደሆነ ይታወቃል። በጣም ንቁ እንደገና ደግሞ እጅግ የተለየ መሆኑን ያሳያል። በተለይ ደግሞ በተጋጣሚ ወገን ሶስተኛ የሜዳ ክልል ወይም ደግሞ ሊቨርፑል በተቃራኒ ቡድን ሶስተኛ የሜዳ ክልል ወደ ግብ በሚሄድበት ጊዜ ፕሬሲንጎቹ እና እንዲሁም ደግሞ ሜዳውን ስካን አድርጎ ስኬታማ የሆነ ኳሶችን ላጥቂዎች በማድረስ ረገድ የተዋጣለት ነው። ቦንደስ ሊጋው ላይም ይህንን ብቃቱን ያሳየበታል። አጋጣሚ እንዳለ ይታወቃል። እንዲሁም ደግሞ በጣም የተደራጀ መሰረቱን የያዘ የካውንተር ፕሬሲንግ ወይም ደግሞ የመልሶ ማጥቃት ሂደት ላይም እጅግ ድንቅ እንደሆነ ይነገርለታል። ብዙዎችም ስለዚህ ጉዳይ በተደጋጋሚ ጽፏል። በተለይ የትራንዚሽን ትሬት በመፍጠር ረገድ ፍሎሪያን ቬት የተለየ ተጫዋች ነው የሚሉ ሀሳቦችም እንዲሁ ተደጋግሞ ይነሳሉ። ተጫዋቹ በተለይም በአውሮፓ ቁጥሮች ሲሰሉ የተሳኩ ድሪብሎችን በማድረግ በስኬታማነት ከሚዘረዘሩ ተጫዋቾች መካከል አንደኛው እንደሆነ ይነገራል። ወይም ደግሞ አንደኛው ብቻ ሳይሆን ከቀዳሚዎቹ ተርታ የሚሰለፍ እንደሆነ ይነገራል። ይህን ተከትሎ እንግዲህ ሊቨርፑል ስኬታማ ነው ማለት ይቻላል። ሊቨርፑል ጫና በሚፈጥርበት ጊዜ ስኬታማ ውሳኔዎች በመወሰን ረገድም የዚህ ተጫዋች መምጣት ምናልባት ቡድኑ ላይ ሌላ ተጨማሪ አቅም ሊፈጥር ይችላል። ያው እንግዲህ ቡድን በማጥቃት ሂደት ላይ ጫና ሲያደርግ ስኬታማ ውሳኔዎችና እንዲሁም ደግሞ የተሳኩ ኳሶች እንደሄዱ ይደረጋል ቡድን በሚጠቃበት ጊዜም ዲስትሮይ ለማድረግ እና ኳሶችን ለመንጠቅ እንዲሁም ደግሞ ቡድኑን ያጣውን ኳስ ሪከቨር እንዲያደርግ በሚደረጉ ውሳኔዎች ላይም ስኬታማ ወይም ደግሞ የተሻለ ቁጥር ያለው ተጫዋች ነው ሲሉ በርካቶች ሀሳባቸውን እየሰጡ ይገኛሉና ምናልባትም ፍሎሪያን ቨት ወደ ሊቨርፑል መምጣቱን ተከትሎ እነኚ ከእሱ ጋር የተያዙ ጉዳዮች የተነሱ ይገኛሉ። ክብራትና ክብራን አድማጮቻችን ከእሱ ዝውውር ጋር በተያዘ በርካቶች የተለያዩ ሀሳቦች ሰጥተዋል። ማን ምን አለ የሚለውን ወይም ደግሞ ስለ እሱ የተነገሩ ኮቶችን ጥቂት ተመልክተን የዛሬ ወደ አሰሳችንን የምናበቃ ይሆናል። ዣቪ አሎንሶ በሌቨርኩሰን በነበረበት ጊዜ የፍሎሪያን ቬልት አሰልጣኝ እንደነበር ይታውቃል። ስለ እሱ በሰጠው ሀሳብ ዓለም ላይ አሉ ከሚባሉ ድንቅ ተጫዋቾች መካከል አንደኛው እሱ ነው። ብዙዎች ሊዮኔል ሜሲ የዓለም ምርጡ እግር ኳስ ተጫዋች ነው ይላሉ። ምክንያቱም የጨዋታውን መንገድ ስለሚያቀውና እንዲሁም ደግሞ ኳስን አቅልሎ ስለሚጫወት ቀላል ፓሶችን ስለሚሰጥ ነው። ፍሎሪያም ቬትም ያንን ያደርጋል። ስለዚህ እጅግ ድንቅ ተጫዋች ነው። እኔ ለቬትስ እራሱ ነግሬዋለሁ፣ በጣም ትልቅ ብቃት ያለው ተጫዋች እንደሆነ ሲል ሀሳቡን ሰጥቷል። ማይ ጉድነስ ክብራትና ክብራን አድማጮቻችን ፍሎሪያን ቬትስን የተመለከተ መረጃችን ይህንን ይመስላል ምናልባትም ፍሎሪያን ቬትስ ወደ ሊቨርፑል መምጣቱ ምን ሊጠቅም ይችላል በታክቲክ ረገድ እንዲሁም ደግሞ ለቡድኑ ከሚሰጠው ችሎታ አኳያ ምን ሊፈጠር ይችላል የምትሉትን በኮመንት ሴክሽን ላይ መልእክቶቻችሁ እንድትልኩልን እንድትጽፉልን ባክብሮትን ጋብዛለን ሊቨርፑል ቬትስን ማግኘቱን ተከትሎ ስኬታማ ይሆናል ወይ አሰልጣኝ አርኔስሎት እና አዲስ ፈራሚያቸው የሊቨርፑል እንግዳው ተጫዋች ምን አይነት ቡድን ሊያሳዩን ይችላሉ? ግምቶቻችሁን አስቀምጡልን። ማንቸስተር ዩናይትድ አርሰናል፣ በዚህ የክረምቱ የተጫዋቾች ዝውውር ገበያ ምንስ ያመጣሉ? ግምቶቻችሁን ላኩልን። የተለያዩ ዜናዎችንም እንዲሁ ከቅሪላ ቲዩብ እየተከታተላችሁ ሼር፣ ሰብስክራይብ እንድታደርጉ በአክብሮት ቤተሰባዊ ግብዣን አቀርባለሁ። ጤና ይስጥልኝ።